በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ለምሳሌ እግዚአብሔር ዘጠናውን እኔ ልሸከምላችሁ ግድ የለም አስሯን ተሸከሙ። እኛ ደግሞ ኖ ኖ ኖ ኖ አይ ግድ የለም እኛ ዘጠናውን ንሸከም አስሯን ላንተ ምናሸክመ ኦኬ። ከእንትን አትጨነቁ፣ ስለምትበሉ ስለምትጠጡት አትጨነቁ። ጀስት የሰማዩ ወፎችን ተመልከቱ፣ ከምግብ ጋር ተያይዞ፣ ከልብስ ጋር ተያይዞ ምድረ በዳ አበቦችን ተመልከቱ። ይህ ጥረግረ ብላ የሚለውን በጣም አድካሚ የሆነውን ወደ ቀኝ እንዳናዘነብል ሆነን። ሶ 9 ፐርሰንቱን ተሸክመን መንገዳገድ ግዴታችን ሆነ። ማለት እንደ አሳማ ጭቃ ውስጥ ከመርመጥመጥ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ እግዚአብሔር ላበርክትላቸው አስራቴን ስጡኝ ይላል። እግዚአብሔር ቸግረውት አይደለም። እኔ በራሴ ሕይወት ያየሁት ንሶ ዊትነስ ነ። ይሄ ማለት ብሌሲንግ ይባላል። ተጨነቁ፣ አትጨነቁ ያለን መስመር አለ። አትጨነቁ ካል አልጨነቅም፣ ተጨነቁ ላለው ጨነቃለው። ጥበብ ታሳልቃለች እንጂ አታልቅም። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ጊዜ አንጻራዊ ነው። በጣም ለየት ያለ ነገር አመለካከታለኝ ስለ ጊዜ። የሌላውን አላቅም ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት አመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረዥም ዓመት ኑሮ ጥቂት ልምዶች ይኖሩታል። ለምሳሌ የሶስት አመት ህፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው አመት ሶስት ዓመት ነው። እንዴት ሊሆን ቻለት ያለሽ አንዳንድ ሰው ደግሞ ዘጠናም አመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታለሽ? አቶ ገሌ ገሌ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው። እንዴት ሊሆን ይችላል? የተገቢ ነው ብያላምንም ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ አንድ ጫካ አቋርጦ ነበረ የአንበሳ እንኳን ታሪክ ከተጻፈ ሰው እንዴት አንድ ገጽ ማትሞ ለህይወት ሊኖር ይችላል ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ለምሳሌ ትልቅ ቫሊዩ የምንሰጠው ገንዘብ ነው ግንዛቤን ሳይሆን ገንዘብ ነው በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያለበስ የሚኖረው ገንዘብ ነው ኦኬ ጥሩ ነው ሰው ገንዘብ አያገኝ ማለት አይደለም። ግን ገንዘብን በህልምሽ ምሽት ታስቢዋለሽ አታቂ ይኑርሽ አይኖርሽ አታቂ። የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ። ስለዚህ ሰው ሰባ ምናምን ዓመት ቢኖር ስምንት ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት ሰላሳ ምናምን ዓመት ይተኛል። አርባ ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ አምስት ሚሊዮን ብር ይኖር፣ በትንሽ ወይም አስራጆ ነው እንዳያመጣጡ፣ ያ ሰው ከዚህ ዓለም ይለያል። ነው ሲለይ የለፋበት ነው መነገር ያለበት አይደል? ለምን ህይወት ታሪኩ ላይ አስር ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆምቆመ ነው። ህይወት ታሪካችን ውስጥ እንኳን ሊገባ አይችልም። ሰው ለዚህ ብቻ አልነበረም መፈጠሩ። ነው ዛሱ አይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል። ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው የተፈጠርንበትን ዓላማ ስለሚያስረሳን፣ ለቁስ ነው የተወለድነው፣ ለቁስ ነው ምንኖረው፣ ለቁስ ነው የምንሞተው። ሶስት ፕሬሽን ዓለም አክሰስ ስለማናደርግ ታሪክ የለንም። ከእድሜ ይልቅ የህይወት ኤክስፒሪየንሴ ብዙ ነው አልኩኝ። ራሴን ነው ራሴን ኦኬዬ ነው የምናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው። ሀያ ዘጠኝ መጽሐፍ ጽፌ አለው። በረሃ ውስጥ፣ በመርከብ ውስጥ፣ በአየር ላይ ብዙ ነገሮች ላወራላችሁ እችላለሁ። ይህ ታሪክ አውራ ብባል ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ የሆነ ብዬ ሳስብ ጊዜ አንጻራዊ ነው የሚለው መልስ እኔ ላይ መጠ ለምሳሌ፣ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው እግዚአብሔር ላበርክትላቸው አስራቴን ስጡኝ፣ ይላል አይደል? እግዚአብሔር ቸግሮት አይደለም፣ ሳምቲንግ አይደለም። ስሰጪ ይትረፈረፋል ነው፣ አታውቂውም። ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደመወዝ እኔም አንቺም እናገኛለን። ሌላ የአንቺ ተርፎሽ የዛኛው ደግሞ ወዲያው ቡና ይላል። ምንድን ነው ቡና ያደረገው ይላል። አንዳንዱ ደግሞ ሰቶት ሰቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ጊዜም ባርከው አልፋ እግዚአብሔር ጊዜም ባርከው ካልሹ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራ ይችላል። እኔ በራሴ ህይወት ያየሁት ነሶ ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማሽ ናቸው። ሌላም ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዮ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። በምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀርለ ልፋት ቀርለ ነው፣ በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ይላቸዋል። ነፋስ ሲገሰጽ፣ ያሉ ሙስያ፣ ብርሃን ሲበራ፣ በጣም ስፍር ቁጥር የሌለው ደግሞ አጾሙ ሞ ስላቸው ሙሽራው እያለ ሚዜዎቹ አይጾሙ ይላቸው እና፣ የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው ነው። ከስቅለቱና ከትንሳኤው በኋላ ጥቂት ሲለያቸው አሳ ለማጥመር ሌሊቱን ሁሉ ይታገላሉ። ነው የትግል ህይወት ነው እና አለም ለእኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ ትግል፣ አሳ ግን የለም። መታገል፣ መታገል፣ መታገል አሳው ግን አይገባ በኋላ ንጋት ላይ ወደ ዳር ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ ዓሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ፣ ራይት ራይት ነው። ሌ አሳውን ደግሞ ጠብሰን እንበላለን፣ እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀ የማይታወቅ ህብስታል። እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለ ነው የግራውን መንገድ ነው። ለምሳሌ እግዚአብሔር ዘጠናውን እኔ ልሸከምላችሁ፣ ግድ የለም አስሯን ተሸከሙ አይነት ነው። እኛ ደግሞ ኖ ኖ ኖ፣ ግድ የለም እኛ ዘጠናውን እንሸከም፣ አስሯን ነው ለአንተ የምናሸክመው። ኦኬ ከእንትኒው አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከች በዚህ ዓለም ስላለው ጉዳዩ እንድንጨነቅ አልተፈቀደልን፣ አትጨነቁ ነው በጣም ትልቁ ሜሴጅ አትጨነቁ። ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ፣ ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረበዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷን ና ጽድቋን ፈልጉ፣ እኔችን ቀድጃት አለው። በዚህ ምንም የምታጡት ጉዳይ የለም፣ በአካቸው አይነት ነው ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድን ነው? ጽድቅ ሌላ ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው አየሽ፣ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ የሆነውን ወደ ቀኝ እንዳናዘነብል ሆነን ሰው ዘጠና ፐርሰንቱን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ሰው ብሌሲንግ የለም፣ ላይፋችን ላይ በረከት የለም፣ ምንም የለም። ትደክሚ ያለሽ ትለፊ ያለሽ ነጭ ላ አልብት እስከ ሞት ድረስ ትጓዣለሽ። ይህን ኤክስፒሪየንስ ማድረግ አቺ። ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። ዋትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለው ነው። ስለዚህ ይህን እሰጠሃለው ይጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ ተዋ፣ እሰጥሃለሁ። አትጨነቅ፣ ልጄ የእኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው፣ ይሄን ያለው አደምጠዋለሁ። ካደመጥኩት የእኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ልክ እንደ ቀኙና ግራው መንገድ ነው። አዎ ግራው ትግል ነው፣ ይታገላል እያለ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉም ጥለው የሄዱ ስንት ተመልከቻቸው፣ በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈል ምግብ ከፈለጉ አንዱ መልአክ ተለኮ ልክ እንደ ኤልያስ ህብስት ይመግባቸዋል። ያ ደግሞ በመዓዛም ብቻ ይረካሉ። በእዛ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላይ ሲወጡ ሲወርዱ፣ ሌላ ዓለም ሌላ ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆነው ረቂቁን አለሚያ ያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፋ አርጎ ይኖራል እና ምንድን ነው ወደ መጽሐፉ ስንሄድ ብዙ ጊዜ ጊዜ የሚባለው ኮንሰፕት ከአንዱ አንዱ ይለያያል። በቃ ይህን ያየሁት ነው በራሴ ነው፣ ሌላ አይመለከተኝም። በዚህ ላይ አንድ የራሴ የሻራ ያለኝ ሰው በመሆኔ ማለት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት፣ ጥበብ ታሳልቃለች እንጂ አታልቅም። በጣም ሰፊ አለም ነው፣ በጣም የሚያስደስት አለም ነው። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ይህን ብቻ ቢይዙ በቂ ነው። እና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃ ውስጥ ከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድን ነው እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው አንደኛ በእኛ ትምህርት ከነፍስ የሚወለዱ ነገሮች አሉ ልብ መውለጃ ናት ቃልን ትወልዳለች ትንፋስን ታወጣለች ስለዚህ ልብ ሀሳብ ነው ሰዎች የሚያስቡት ራሱ ኃይል አለው እንኳን የሚናገሩት። ስለዚህ የምናስበውን በጣም ብንጠነቀቅ ራሱን የቻለ ኃይል ስለሆነ ማለት ነው። ኃይለ ንባብ የሚባል አለ። ቃል ነው። ቃል በጣም ኃይል አለው እና የምንወረውራቸው ቃላቶች እጅግ እጅግ ከፍተኛ ኃይል አላቸው። አንድን ነገር ወደ አንድ ቅርጽ የመለወጥ አቅም አላቸው። ለምሳሌ ይሄ ውሃ ቀተሽልኛል አደለ? እስካሁን ያወራነው ነገር በጎ በጎ ነገር ስለሆነ ይህን ውሃ ደስ ብሎኝ ነው የምጠጣው። ምክንያቱም የተናገርኩት ቃል ኤነርጂ ውሃው ላይ ያርፋል ነው ሜሞሪውን ይዘዋል ነው። ለምሳሌ እናት አባቶቻችን ጠበልን ውጭ ያስቀምጣሉ ጀስት። ለምን የምንናገረው ነገር ውሃውን ያረክሰዋል ነው ይበክለዋል። እና አንቺ ያድነኛል ብለሽ የምጠጪው መልሶ ይገልሻል ነው። ስለዚህ የምናወጣው ቃል ራሳችን መልሶ ይገለናል ነው። ምሳሌ ጃፓናዊ ሳይንቲስት እንዳደረገው ማለት ነው። ውሃ ላይ ጥሩ ጥሩ ቃል መጥፎ ቃል ጽፎ ድጋም አደረገ ነው። ሪሳይት ያደርጋል ፖዘቲቭ ወርድስ ኔጌቲቭ ወርድስ። ከዛ ጥሩ ቅርጽ የሰራው መልካም ቃል የተነገረበት ውሃ ነው። ክፉ ቃል የተነገረበት ውሃ በጣም በ24 ሰዓት ውስጥ ነው የተፈረከሰው። ስለዚህ የሚፈረክሱንን ቃላት ብንጠነቀቅ ጥሩ ነው። በጣም በጣም አንደበታችን ቁጥብ የተረጋጋ ከምስጋና በቀር ሌላ ባያወጣ እመርጣለሁ። ምክንያቱም መልሶ እኛኑ ነው የሚጎዳን። ማስጠየቁ ሌላ ሶስተኛ። ኢቭን ከልብ እስትንፋስ ይወጣል ይባላል። ስርጸት ሀ በሀ ፊደል እንወከላታለን። ለአብርሃም የተሰጠው ሀ ነው። ለሳራ የተሰጣታ ነው። ለእኛ ሶራ ሳራ እንላለን እንጂ በሂብሪው ሳራይ እና ሳራህ ነው። ሀ ነው የተሰጣት። ሀ እስትንፋስ ነው እና ምን ተነፍሰው ራሱ ኃይል አለው ነው።